ንግዲህ፣ ባንክ ታደገ ቢሆን ይዘህ ነበር። ለምንድን ነው ካፍ ወደ ሂስትሪ ነው ያስተምረሀል? የአውሮፓው ግን ወደ ጌም ነው የሚመራ። ተገፈው አይደለም አንደረደሩ የኢትዮጵያ ቡና ያለ ትልቅ ክለብ። እኔ ዴፍኔትሊ ካለው የደጋፊ ብዛት ሪሶርስ አንፃር በዚህን ያህል ዓመት ዋንጫ ተራርቆ መቆየት አለበት ብዬ አላስብም። አሁን አንተን ካልፈለጉ ዝውውር ሲመጣ የሚገቡ ጨዋቾች አሉ። እዛ ጨዋታ ላይ ያን ቢዝነስ አለ አልተመቸም። ሪል ስቴት ለሚሰራ ስለሚሰራ አንድ ባለሀብትና ሆስፒታል ለሚሰራ አንድ ባለሀብት እኩል የመሬት ሊዝ ዋጋ ማቅረብ አችል። ሁለትና ሶስት ዓመት ውስጥ እዚህ ፕሪሚየር ሊግ ውስጥ የመስራት እንትን የለኝም። ቡድን ይዛችሁ አውሮፓ ይዛችሁ አንተ ደግሞት እንኳን ደህና መጣህ፣ እንኳን ደህና ቆየህ። በጣም ረጅም ጊዜ ቆይተናል ከተገናኘን። በጣም ነገሩ አንተ ክክንን የአዲስ አበባና የውጭ ጉዞ ተማታ ብማሰለኝ አዲስ አበባ ስትባል ውጭ ሲያምር አዲስ አበባ እየሆንክ እንግሊዝ ነበርክ ለስልጠና ሄደህ፣ እስከ እሱን ጀምር። ከዚህ በፊት ዩኤፋ ላይሰንስ ለመውሰድ ላይሰንስ ለመውሰድ እንግሊዝ ሀገር ነበርኩኝ። ከዛ በኋላ ያንን በዛ መቆም አልፈለግኩኝም። ያው ሁልጊዜም እግር ኳስ ራስን አብዴት ካላደረግ የያዝከው ነገር እንትን እያለ ነው የሚሄደው። ማለት የተሻሉ ሰዎች ሲመጡ የአንተ ነገር ደግሞ ተቀባይነቱ እያነሰ ነው የሚሄደው። ግን ራስን በዛ ደረጃ እያሳደግ ከሄድክ ሁልጊዜም ተፈላጊ እየሆንክ በፊት ያስኩት ላይሰንስ እስካሁን ያለውን እድሎችን ፈጥሮልኛል። አሁን ደግሞ ከዛ የተሻለ ነገሮችን ይፈጥርልኛል። ዩኤፋ ላይሰንስ በመላው ዓለም ተቀባይነት ስላለው የትም ሀገር የምሰራበት ስለሆነ አንድ ስቴፕ ፕሮፌሽናል ሌቨል ውስጥ በተለይ ደግሞ በዚህ በትልልቅ ፕሮፌሽናል ሊጎች ውስጥ ለማሰልጠን ትልቅ እድል ስለሚሰጠኝ ያንን ፕራክቲካል ሴሽኑን ለማጠናቀቅ ነበር የርኩት የመጨረሻ ኦገስት ላይ ድጋሚ ይሄዳለሁ፣ ተመልሼ አሳስመንቱን ሰራለሁ። ጥሩ ነበር ቆይታው። አንድ ወቅት ላይ አንድ ደቡብ አፍሪካዊ ኮች ነው እና ሲ ላይሰንስ አብረን ነበር የወሰድነው እና ቢ ላይሰንስ ላይ ተገናኝተን ነበር እና ምንድን ነው በሁለቱ በአፍሪካና በዩሮፓ ዩኤፋ ላይሰንስ ልዩነት ብዬ ጠየቁት። እሱ የመለሰልኝ መልስ ምናልባት የተሻለ ይሆናል ብዬ አስባለሁ፣ ካፍ ወደ ሂስትሪ ነው ያስተምራል የአውሮፓው ግን ወደ ጌም ነው የሚመራል። ወደ ጌም ነው ራሱ የሚወስዳል። አንደኛውን ጥያቄን አጋጣሚ ያነሳል። የራስ በተለይ ስልጠና ላይ ደረጃውን ምንድነው የሚጠበቀው ታይም አላለ ስልጠና ስትወስድና እሱኛውን አላሟላህም ኦር የብዛት መጠን ላይ ነው ምክንያቱ መቀነስ ያን የነበረው አይ ግለ በወቅቱ የነበሩት ግለሰብ ነው። አሁን ረጅም ጊዜ የሆኑት እኔ አንድ ናሽናል ቲም ተጫዋች ነበርኩ። የዛን ጊዜ ብዙ ሀገሬን አገልግ ያለው ያንን ስልጠና ሰባት ቀን ከወሰድኩ በኋላ ያኔ እንደውም ኢንስትራክተር አብራምን ነበሩ። በስምንተኛው ቀን ነሳቸው ስልጠና ሊወስዱ ኮርስ ሊሰጡ ሲመጡ የከለከሉኝ። ና ያ ብዙ ሚዲያ ላይ ስለተባለ ኦልሞስት እኮ አስር አመት ጠበቅኩ። ያንን ላይሰንስ ለመውሰድ አስር ዓመት ጠበኩኝ፣ እና 2007 ነው የወሰድኩት ያንን ስልጠና፣ ሲ ላይሰንስ ማለት ነው። አስር ዓመት በዛ ሌቨል፣ ብዙ ነገሮች፣ ብዙ ስራዎችን አጥቻለሁ። በተለይ ብዙ ክለቦች ሚኒመም ቢ ላይሰንስ ነው የሚጠይቁት ስልጠና ላይ። ከዛ በኋላ በቃ ከተወሰነ አመት በኋላ እኔ ክለብ መወዳደር አቆምኩኝ። በቃ ብዙ ጊዜ ታስገባለ፣ ዲስኳሊፋይ ትሆናለ። በዛ በኋላ ተስፋ ስቆርጥ መወዳደር አቆምኩኝ። አስር ዓመት ያው ማለፉ ያናዳል፣ ግን ተመረበት አለፍክ ሁን ለዚኛው ዘመኖች መዘጋጃ ጠቀመ። በቃ እኔ ል ውስጥ ገባው፣ በቃ መማር እንዳለብኝ ላይሰንስ ነው ባርሴሎና የተማርኩት ሄጄ ከዛ በኋላ ነው ያ ባርሴሎና ከተማርኩኝ በኋላ አንዳንድ የውጭ ሀገር ሙከራዎችን የስራ ሙከራዎችን ሳይ የዩኤፋ ላይሰንስ እንደሚያስፈልግ ገባኝ። ብዙ ቦታዎች ላይ ሚኒመም ሲላይሰንስ የዩኤፋ ላይሰንስ ይጠየቃል። ከዛ በኋላ ዩኤፋ ሲላይሰንስ ተማርኩኝ። እዚህ ደረጃ የሚያደረሰኝ ያኔ እዛ ጋራ ያ ነገር መገፋቴ በቃ እኔንም ደግሞ በቃ ትምህርቱን የበለጠ እዚህ ዳር ተገፎ አይደለም አንደረደሩኝ ነው የምለው። እዚህ ትዝ ያህል ኃይሌ ኬንያዊውን መቱት ተጀርባው ኃይሌ ሲቀድመው መጣሁ አልመታኝም። አገዘኝ እንጂ አልመቱም አገዙም አንደረደሩኝ ነው እንጂ ሰው ተገኛቸዋለህ ያንደረደሩኝ ይሁን ይቅርታ ሳያጋህላቸዋል ሁሉን ነገር ለእግዚአብሔር ይመተውና ይቅር ማለት ቤተ ክርስቲያን ያስተማረችኝ ነገር ነው። በዛ ነገር ውስጥ ይቅር ካልኩኝ በቃ ከልቤ ነው ይቅር የምለው። በቃ አሁን ሰላማዊ ነው። ስለዚህ ነው እየሰራ ያለው አይምሮ ሁለት ነገር ሳልተወጠረ ነው ይተሳካል ያለው። እንደዛ አላረግም በቃ አልችልበት። አንተ እያለህ ብቸኛ የኢትዮጵያ ቡና ዋንጫ፣ ፕሪሚየር ሊጉ አንተ ያለ ነው ያኔ ዋንጫ እንደነበረ እንደበላ ያን ቡድን ታሪክ ውስጥ እንዳለሰው። አሁን የዚህ አይነት ዘመን መቆየቱ ምንድን ነው ፊልም ታደርገው ከቡና ጋር ተያይዞ ማለት የሆነ ትውልድ ይመጣል ማለት እኛ በተለይ በጣም አሪፍ የነበረበት የኢትዮጵያ ቡና የዘጠናው ቲም ስዩም አባተ የያዘው ቲም በአፍሪካ ዋንጫ በክለቦች ሻምፒዮን አላሊኛ ወጣ ቲም እና የኢትዮጵያ ፕሪሚየር ሊግ ሻምፒዮን የሆነ ቲም ነበር። ጥሎ ማለፍ የተለያዩ ዋንጫዎችን ወስዷል። ያ አንድ ጄኔሬሽን ነው። ከብዙ ጄኔሬሽን በኋላ ደግሞ እኛ ነበረን። ነገ ደግሞ ሌላ ጄኔሬሽን፣ ይህንን የሚያሳካ ጄኔሬሽን አይሆፕ ይመጣል። እግር ኳስ ውስጥ ያው ዘመን ሲቀየር አንድ ጎልደን ጄኔሬሽን ደግሞ ይመጣል። በመሀል ግን በግልጽ የምታያቸው አሰራሮች ለእግር ኳሱ ጥሩ የሆኑ አመራሮች ሲመጡ፣ እግር ኳሱ በትክክለኛ መንገድ ሲመራ፣ የዛን ጊዜ ምናልባት እንደ ኢትዮጵያ ያለ እንደ ኢትዮጵያ ቡና ያለ ትልቅ ክለብ እኔ ዴፊኒትሊ፣ ካለው የደጋፊ ብዛት ሪሶርስ አንጻር በዚህን ያህል አመት ዋንጫ ተራርቆ መቆየት አለበት ብዬ አላስብም። ሁሉም ነገር የእግር ኳስ ብዙ ነገሮች በስራና በስራ የሚገለጡ ነገሮች ናቸው። ሜዳ ውስጥ ያለ ስራ አለ፣ ከሜዳ ውጭ ያለ ስራ አለ። ከሜዳ ውጭ የሰራቸው ስራዎች ነው ሜዳ ላይ የሚገለጡት። እና ከዛ አንጻር እዛ ጋራ ያሉት ሰዎች ናቸው መጠየቅ ያለባቸው። ያንን ስራ በአግባቡ ያልሰሩ ሰዎች ናቸው ይህን መመለስ ያለባቸው። እንደ አንድ በዛ ውስጥ እንዳለፈ ተጫዋች እንዲሁም ደግሞ ትንሽም ብትሆን ባለኝ የኮችንግ ኤክስፒሪየንስ በማኔጅመንት የራሴን ያበቀው በመሆኔ እና የእግር ኳስ ውስጥ ብዙ ከመቆየቴ አንጻር አሰራሮች የሚገቡ ነገር አለ እና ያልተሰራ፣ ያልተሄደባቸው መንገዶች እና በትክክል ደግሞ መካሄድ የሚገባቸው ብዙ ሰው የሚያውቃቸው የሚማርርባቸው፣ ደጋፊዎች የሚማርባቸው ጥያቄዎች አሉ እነዛን ጥያቄዎች መመለስና እንደገና ደግሞ ቲሙን እንደገና ራሱን ማየት ወደ ትክክለኛው ስራ መሄድ፣ ትክክለኛ ሰዎችን በትክክለኛ ቦታ ላይ መመደብ፣ አለም የሚካ የሚሄድበትን መንገድ መምረጥ፣ ጊዜያዊ ሾርት ኮቶችን መተው። በተለይ ደግሞ ሾርት ከት ያው ተመልሶ ነው የሚመጣው፣ እና ሩቲን ነው ሾርት ከቶችና፣ ትክክለኛ መንገድ ነገር ግን ውጤታማ የምትሆንባቸው መንገዶችን መከተል። ምናልባት የተወሰነ ጊዜ ትራንዚሽን ሽግግር ሊኖር ይችላል። ከዛ በኋላ ግን የምትፈልገውን በትክክል ማምጣት ትችላለን። ትናንትና ፕሪሚየር ሊጉ ሻምፒዮን ዩኒቲ ዘንድሮ ላለመውረድ እየተጫወተ ነው። የለመውረድ ስጋት ውስጥ ነው ያለው። ጅማ ነው አሰልጣኝ ገብረመድህን ላይ ሻምፒዮን አድርገውት በአመቱ ወርዷል። ገባር ዘንድሮውን ብዙ ሊያስገርም ይችላል። መድህን መብላቱ በአፍሪካ ደረጃ ስትሄድ ንግድ ባንክ ተሸንፎ የወጣበትን መንገድ ጎሉ መብዛቱ አይደለም ያለው ልዩነት፣ ጋፑ በጣም እንትን ይላል፣ ያስደነግጣል። ጋፑን ስታየው በእኛና በአፍሪካ በጣም እንግዲህ ኡጋንዳ ነች ዓለም ማለት ትናንትና፣ በምስራቅ አፍሪካ ምናልባት በጣም ጠባብ በሆነ ነገር ወይ እናሸንፋቸዋለን ወይ ያሸንፉናል፣ እና ጋፑ በጣም ጠባብ ነበር። አሁን በጣም እየሰፋ እየሰፋ እየሰፋ የሄደው ያለ ስራ እና ያለ ያለ እቅድ ያለ ጊዜ የምትሰራቸው ስራዎች ይሄ ሾርት የሆነ ከሆነ ቦታ አምጥተህ እንትን ትላለህ። የሆነ ተጫዋቾችን ሰብስበህ የአሰልጣኝ ሰልጣኝ ሲለቅ እነሱን ተመልሶ ሌላ ቦታ ይዟቸው ይሄዳል። እንዲህ አይነት ቅድ የሌለው ስራዎች በኢትዮጵያ ፕሪሚየር ሊግ ማየት ብዙ አያስገርምም። ማለት ሊጉን ኖማ ስናየው ሎጣ ጉልበት ነው የበዛበት ፕሪሚየር ሊጉ። የኢትዮጵያ ፕሪሚየር ሊግ በአጠቃላይ የፊዚካል ፊትነስ የጉልበት ጨዋታ ሆኗል። በአብዛኛው የውጭ ተጫዋቾች እዚህ መጥተው ብዙ የሚሳካላቸውና የሚቆዩት ፊዚካሊ ከኢትዮጵያውያኖች ተጫዋቾች ጋር ሲንትሲን በጣም ስለሚበልጡ ነው። ስለዚህ ብዙዎቹ ክለቦች ደግሞ ወደ ፊዚካል ጨዋታዎች አመዝነዋሉ። ስለዚህ ቴክኒካል ተጫዋቾች በጣም እየጠፉ ነው። ቴክኒካል ተጫዋች ይዤ ውጤት አመጣለሁ፣ በዚህ መንገድ የሚልም ክለብ እያገኘን አይደለም። ወይም ደግሞ ያንን የሚያምን አሰልጣኞች በጣም ጥቂቶች የሆኑ በብዛት በአብዛኛው በዚህ ነገር ላይ በደንብ እንትን ያሉ የሚያምኑ እንትኖች የመጡበት ሊግ ነው። ተጫዋቾቹን ስታይ ያንን ትመለከታል። ንግድ ባንክ ተደግብ ይዘህ ነበር። ለምድ ይጦ አልፈልግም አልፈልጉኝም ሁለት አመት ሁለት አመት አሰልጠኛለሁ። ኦልሞስት አሁን ካለው ቲም ላይ ዘጠኝ ልጆች አሉ። ዘጠኝ ልጆቹ ዋናው ቲም ያደጉና አሁን በዚህ አመት ሶስት ልጆች ተጨመሩ። ዘጠኝ ልጆች አሉ። ያን እኔ ያስኳቸው ልጆች ሶስት ልጆች ፕሪሚየር ሊግ ገብተዋሉ። ከዛ ወጥተው መድን፣ በረከት ካሌ፣ መብራት ኃይል ገለታ፣ ገለታ ኃይሉ ከዚያ የያዝኩት ልጅ ነው። አዋሳ ላይ አንድ የመረጥኩት ልጅ ደግሞ ፋሲል ገብተዋል። ሲ ቡድን መርጮ አላሰለጠንኩትም። ሲ ቡድን የነበረውን አሰልጣኝ ይሄ ልጅ አንድ ዓመት እዛ ይቆይና ከዛ በኋላ እኔ ያመጠዋለሁ አልኩኝ። አንድ ዓመት እንደተጫወተው ውበቱ ፈልጎት ሄደ። ዘጠኝ ልጆች ዳዊትን ጨምሮ፣ ሆብሳ ማኔ የሚባሉ ያልገቡ ጃምቦ ተከላካዩ ሁለት ልጆች ሳሚ ሄኖክ የሚባሉ አሁን ሶስት ያደጉ ልጆች ኤርሚያስ በጣም ጀግና አጥቂ ነው በጣም ትልቅ አጥቂ የሚሆን ተጫዋች አለ አሁን እግሩ ተጎድቷል ቁርጭምጭሚቱ ነው እድሉን አላገኘም ያንን አርግ ያለው ማለት በሁለት አመት ውስጥ ስልጠና አስራ ሁለት ልጆችን በፕሪሚየር ሊግ ደረጃ የሚጫወት ቲም ውስጥ ማብቃት ከዚህ በላይ ሰክሰስ የለ እንደ ዴቨሎፕመንት ማለት ነው ግን እኔ አልተፈለግኩኝም ምክንያቱም ምንድን ነው ምንም እኔ ምንም እኔ አሁን ዝውውር ላይ ጦጥጠወር አንተ ታደግ ላይ እየሰራ ያለው አይተ ብቃት እያሳደግክ ነው። የኢትዮጵያ እግር ኳስ መፍትሄ ብዬ መሰበው ይሄኛው አካሄድ ነው። አሁን አንተን ካልፈለጉ ዝውውር ሲመጣ የሚገቡ ጨዋቶች አሉ። እዛ ጨዋታ ላይ ያለ ቢዝነስ አለ። አልተመቸም። እኔ እኔ አሁን ለምሳሌ እዚህ ሀገር ስትናገር መረጃ ሊኖር ይገባል። ገባራለ መረጃ ከሌለ ትጠየቅ። የትኛው ነገር ነው ማስረጃና መረጃ አሁን ባለን አሁን ፌር የሆነ ጀስቲስ ያለባቸው ሀገሮች ላይ አንዳንድ ጊዜ ማስረጃ ተናግረ ጀስትስ ልትዳኝ ትችላለህ። ገባራለ አሁን ግን ራስን ፕሮቴክት አድርገህም ምን ተማለታለ ሁለት ጉዳት መጎዳት የለበትም። ገባራለ አብቀተ እኔ እንደ እንትን እንደ አንድ አሰልጣኝ በቃ እነዚህን ነገር ሰክሰስፉል አድርጊያለሁ ብዬ አስባለሁ። ኢቫሉዌት ማድረግ ያለበት ሌላው የሌላው ነው የኔ አይደለም ብዬ አስባለሁ። ወራን ታዳጊ ብዙ እንምጣ ተስፋ ኢትዮጵያ ተስፋ ብዬ የማሰቡ ታዳጊ ላይ ሲሰራ ነገን ከነገ ወዲያ የምናስበው በጨረሰ ትውልድ ውስጥ ነጋችን ማሰብ አንችልም። አብዛኛው ኳስ እንደዚህ ምን ቅድም እንዳልከው ቴክኒካል ነገር እየሞተ አከብቀት ላይ ነው። አንዳንዴ ሪስሊን ይመስለኛል ኳሱ እንደ ሲበዛበትና ስለ ታዳጊዎች አሁን ምን እያደረክ ነው? እንደ ሀገርስ ምን ታይተዋል? ከቡድን ጋር ተያይዞ እኔ ብዙ ጊዜ የምናገረው ነገር ተስፋ አለኝ ማለት በቃ ማለት ብራይት የሆነ ተስፋ አለኝ ይመጣል ብዬ ማስባቸው፣ ግን አሰራሮች በእንደዚህ ሁኔታ መቀጠል የለባቸው በጣም መሰረታዊ ነገሮች ያስፈልጋሉ በተለይ ታለንት አይደንቲፋይ የምናደርግባቸውን መንገዶች መመርመር አለ መርምረን ከዛ በኋላ በዚህ መንገድ ታለንት አንድ ሰው እኮ የሆነ ታለንት እንዲህ ነው ብሎ በዚህ መንገድ ያወጣል ከዛ አብዴት ይደረጋል በቃ ያ መነሻ ነው ከዛ በኋላ የተሻለ ሰው ሲመጣ ያንን አብዴት ያደርገዋል ያ ያስፈልገናል ብዬ አስባለሁ በብሔራዊ ቡድን ደረጃ ማለት ነው በቅብብሎሽ ያስፈልጋሉ እና የራሱ የሆነ አካሄድ አለ አንድ ትውልድ አልፎ አንዱ ይተካል ቀጣዩን ትውልድ በሁሉ መስካሪፍ ለማድረግ ሶስት መሰረታዊ ነገሮች ያስፈልጋሉ። ልከኝ ጥሩ ዜጋ ይሄ ያው ሞር ሲቪክ ነው፣ ሲቪክ ኮንሰፕት እና አንድ ማህበረሰብ በሶስት ኢንስቲሽኖች ይገነባል። አንደኛው የሚገነባበት ነገር ፋሚሊ ነው። ከጥሩ ፋሚሊ በትክክል የተያዘ በጥሩ ቤተሰብ ያደገ ልጅ አንድ ጥሩ ዜጋ ኮምፕተንት የመሆን ፖሲቢሊቲው ከፍተኛ። ሁለተኛው ትምህርት ቤት ብዙ ጊዜውን የሚያሳልፍበት ማለት ኦልሞስት ስምንት ሰዓት በላይ በትምህርት ቤት ውስጥ ያሳልፋል። ስለዚህ ከአስተማሪዎቹ፣ ከጓደኞቹ፣ ከስርዓተ ትምህርቱ የሚያገኘው ቫሊዩ እሴት፣ ስነ ምግባር፣ እውቀት ያን እሱን ልጅ ኮምፕተንት እንዲሆን ያደርገዋል። ሶስተኛው ማህበረሰብ ማህበረሰብ ለምሳሌ እኛ እኔ ባደግኩበት ማህበረሰብ ላይ በእኛ ጊዜ እትዬ ጋሽ የምንላቸው ሰዎች ነበሩ፣ ታዳጊ ከኛ ከፍ ያሉ ወጣቶች እና ደግሞ የተሳሳተ ነገር ስታረግ ኖ፣ የእሱ ትክክል አይደለም የሚሉክ፣ የሚቃወሙ በጊዜ ግባ የሚሉክ ማህበረሰብ ነበር። ፊልም ቤት ከሄድክ ጆሮውን አንጠልጥለው ወደ ቤት የሚመልስ ማህበረሰብ ነበር። አልባሌ ነገር ስታረግ የሚመልስ ማህበረሰብ ነበረ። ዩኒፎርም አድርጎ የፊልም ቤት መግባት የማትችልበት ማህበረሰብ ነበር። ያ ማህበረሰብ ጋይድ ያደርጋል። ወይም ደግሞ ሲሰርቅ ያየ ለፖሊስ የሚጠቁም ማህበረሰብ፣ ኖ አይደለም ብሎ የሚቃወም ማህበረሰብ ነበር እና ያ እነዚህ ሶስቱ ኢንስቲቱሽኖች ተቋሞች በትክክል ስራቸው የሚሰሩ ከሆነ አንድ ጥሩ የሆነ ኮምፕተንት የሆነ ዜጋ ለማፍራት ትልቅ እና ድርሻ አላቸው። እና እነዚህ ፌል ካደረጉ ምናልባት አሁንም እንደ ማህበረሰብ ፌል ያደርግበት ነገር የነዚህ ሶስቱ ውጤት ድምር ናቸው። ስሩ ታይም እንትን እያለ እየተበላሸ እየተበላሸ ስለመጣ ጥሩ ዜጋ ማፍራት ያልቻልንበትና እንደ ማህበረሰብ ፌል ያደረግንበት ነው ብዬ ማስበው። እንደ አሰልጣኝ እድሉ ኢትዮጵያ ክለቦች ውስጥ ቦታ ብታገኝ ዝግጁ ነው? አሁን አሁን እኔ ኢትዮጵያ ውስጥ አሁን በሁለት ሶስት አመት እቅድ የለኝም። አሁን ፕሮፌሽናል ሊግ ውስጥ ለመግባት ነው የምፈልገው። አሁን ዱባይ ሬዚደንስ አግኝቻለሁ። የሁለት ዓመት ሬዚደንስ አለኝ። ስፖርት ትሬነር ነኝ። በስፖርት ትሬነር ነው የገባሁት። በቴፌ ስር ነው ያለሁት። እዛ አካዳሚ አለኝ። ዱባይ ኢዲዋይ የሚባል አካዳሚ አለ። አልማምዛር ታርጌት ስፖርት አካባቢ ከእድሜያቸው ከአምስት ዓመት ጀምሮ እስከ 17 ዓመት ድረስ ስልጠና እየሰጠንን፣ በስሬ ብዙ ኮቾች አሉ። እኔም ራሴ አሁን ሬዚደንሴ እስከሚያልቅልኝ ድረስ እየተመላለስኩ ነበረ ስልጠና ምሰጥ የነበረው። አሁን ብዙ ጊዜን እዛ ላሳልፍ እችላለሁ። እዚህ አዲስ አበባ ውስጥ ብዙ የስልጠና ማዕከሎች አሉኝ። ስለዚህ እኔ ፕሮፌሽናል ሊግ ውስጥ ውጭ ያለውን ፕሮፌሽናል ሊግ ውስጥ ኦልሬዲ ሲ ላይሰንስ አለኝ ቢላይሰንሴን በቅርቡ ይዛለው። ስለዚህ እዛ ፕሮፌሽናል እንትን ውስጥ የመግባት ድሌ ሰፊ ነው፣ ኦፖርቹኒቲኑ ስላየሁት ማለት ነው። ብዙ የስራ እንትኖችን ሞክሬያለሁ። ዱባይ ውስጥ ኦንሊ ቲንግ ሬዚደንስ ነበረ፣ እኔን ችግሩ የነበረው ሬዚደንስ ነበረ። ስለዚህ ምንም እንትን የሚለኛና አሁን ሁለትና ሶስት ዓመት ውስጥ እዚህ ፕሪሚየር ሊግ ውስጥ የመስራት እንትን የለኝም። በሊጉ ላይ አሰልጣኝ መቶ ዓመተ ከሰኞ ጣሉ ጌም ሞዴል አለህ አንተ ለማሸነፍ። እንደዚ ስሜታዊ ነገር ላይ እድሉ ይማለፍ አቅሙ እንግዲህ አሁን እዚህ ጋራ ያለው ካልቸር ነው፣ እዛ ጋር ያለው ካልቸር ነው። ስንገነባ የመጣ ነው ካልቸር ነው ከባረል ሁለቱም አሰልጣኞች ትልልቅ አሰልጣኞች ናቸው። ይተዋወቃሉ ብዬ አስባለሁ። ሁለቱም ፋሲል ውስጥ ፋሲል ከነማ ሰርተዋሉ የራሳቸው የሆነ በጎ የሆነ ነገር አሻራ አሳልፈዋል። የራሳቸው ደጋፊዎች አሏቸው። ውስጡን አላቀውም ምገምተው ነገር አለ የራስ የሆነ ገምታ እንደ ሰው አለ እዛ ውስጥ ያለውትን ነገሮች ሊኖሩ ይችላሉ። ያ ነገር ምናልባት አንዳንድ ጊዜ ሆድ ያባውን ብቅል ያወጣዋል ይባላል እና አንዳንድ ጊዜ በጣም መጥፎ እንትኖች ውስጥ ስትሆን ሪያክት ልታደርግ ትችላለ። ያ ኢትስ ኦቪየስ ነው። ሞሪኖን አይተነዋል። አንድ የተቃራኒ ቡድን አሰልጣኝ አፍንጫውን ይዞት እንትን ሲል አይተናል። እና እግር ኳስ በራሱ በጣም ኢሞሽናል ያደርጋል እና ኢሞሽናል ሆነክ የምታረጋቸውን ነገሮች በአሰልጣኝ ውበቱ ወይም በአሰልጣኝ ስዩን ጋር ሆኜ አይ አላደርግም ል አልችልም ላረግ ይችላል። ከባረ እግር ኳስ ስለሆነ ማለት ነው። እግር ኳስ ኢሞሽናል እንትኖች በጣም ይበዙበታል እና ምናልባትም ክቡር ትሪቡን የተቀመጠ እንደው ጳጳስም ቢኖር የሆነ ነገር ስሜት ይዞት ሊነሳ ይችላል፣ ከነ መስቀሉ እና እግር ኳስ በጣም ኢሞሽን ያደርጋል እና አንድ ሰው ሊቆጣጠራቸው የማይችልባቸው ስሜቶች ሊመጡበት ይችላል። ጨዋ ነው የምትለው ሰውዬ ገብቶ ፌዴሬሽን እንትን ክቡር ትሪቡን ገብቶ በቃ በማህበራዊ ህይወቱ በጣም ጨዋ የሆነ ሰው ወይ ያልሆነ ነገር ከአፉ ሊወጣ ይችላል። እና ከስሜቶቹ ውጭ ያሉትን ነገሮች ይረዳቸዋል። ስሜት ግን አንድ ልታወጣው የምትችለው እግር ኳስ ላይ ነው እና የሚጠበቅ ነገር ነው። እድሉን ኢንተርቪው ለማድረግ ቀጥሮ አንድ ጥያቄ ያለመጠየቅ አይቻልም። የዛሬ አመት፣ ሁለት ዓመት ወይ የዛሬ አመት ይመስለኛል ቡድን ሄዳችሁ አውሮፓ ሄዳችሁ አንድ ታዳጊ ሞት በቀ አንተን ይመለከታል ቡድን ይመለከታል ዛገ መለታል እንዴት ነው የገጠመው? በጣም ያዘንክበት የተሰበርክበት እንደሆነ አለ መረጃ እና ሁላችንም ሁላችንም ነው የሚመለከተን በተለይ ማለት ያልጠበቅ ነው በመሆኑ ማለት ነው። እንደ አጋጣሚ የሆኖ እኛ በአመቱ 2023 ነው የእኛ ያጣ ነው። በአመቱ እዛው ገንዳ ውስጥ እንግሊዛዊ አርፏል። በአመቱ በዛው ቀን በተመሳሳይ ቀን ማለት ነው እና የሆነ ከፍተኛ የሆነ ባይዘወይ ዘግተውታል። አሁን የሆነ ከፍተኛ የሆነ በቃ ዝም ብሎ ነው የሚል የሚያሰምጥ ልጆች እየዋኙ ነው። ወደ ስድስት ሰባት ልጆች ነበሩ እየዋኙ ነው። በትክክል እሱ ራሱ በደንብ ይችላል። ቪዲዮ ምናምን አለ። ነገር ግን እዛ ቦታ ላይ እንትኖች ነበሩ። እነዚህ ላይፍ ሴቨሮች ነበሩ። ምናልባት እኛ እንደ አፍሪካ ምንም አይነት ሪሶርስ ስለሌለን ልንጠይቅባቸው ነገሮች ምንም ነገር ስለሌሉ በተቻለ አቅም ቤተሰብ ብዙ ገፍተው ሄደውበታል። አምናም በትክክል ደግሞ ከእኛ ጋር ሄደው አምና ስምንት ውስጥ ገብተናል። ይሳቅ ወንድሙ የእኛ ቡድን ሲል ተጫዋች ነው ከቤተሰብ ጋር ብዙ ቅርርብ አለን። እዛ ቦታ ላይ ሄደው ቦታውን አይተው ወጣል። እዛው እያሉ ነው ሌላ ሰው ማረፉን እራሱ እነሱ የሰሙት፣ እና በጣም ያማል። ልጅን የመሰለ ነገር ማጣት በጣም በቃ ማለት በህይወቴ ከፍተኛ የሆነ ሀዘን የተሰማኝ ሰዓት ነበረ። ያ ማለት በአንድ ጊዜ ምንድን ነው የሚልህ በቃ አንድ ነገር ከጎን ያጣውን ነገር ዝም ብለህ አትተው። ነገ እሱ የምናስታውስበት ቤተሰብን በከፍተኛ ደረጃ የምናስብበት በየአመቱ ስንሄድ ያንን ነገር እናስበዋለን። እንግዲህ የውጭ ጉዞ አብስታ ቅድም እንዳልኩ ስንጀምር እንዳበዛሁ ክልል አዲስ አበባ ውጭ በስተዋልና እዚህ ውስጥ ደግሞ የአንተ ቤተሰቦች አሉ። በየጊዜው አባታቸውን የማያገኙ ልጆች፣ ባሏን ማተገኝ ሚስት ቤት ጠብቋል። ውጭ ሰላም ሆነ የምትሰራው እንግዲህ እነሱ ደግሞ እዛ ሰላም ሲሆኑ ነው። ሚስትን ልጆችን አመስግን አስተዋውቀን። ባለቤቴ ያው የኔሽ ተስፋዬ ትባላለች። አራት ልጆች አሉኝ ያው ትልቁን ትልቁን ድርሻ የምትወስዶ እሷ ነች። ማለት እንደ እኔ ብዙ አባታቸው ብዙ ወጣ ገባ ስለምል ይሄን ስራ እንድሰራ ምናልባት እሷ ባትኖር ይህን ስራ የማልሰራባቸው ነገሮች ብዙ፣ አይምሮ የሚበታተንበት ቤት ውስጥ እንኳን ሰራተኛ ሳታስገባ ራሷ ነች የምታሳድጋቸው፣ እና ትልቁን የሆነ ማለት ቤት ሰላም ካልሆነ ውጭ ሰላም አይሆንም፣ እና ትልቁን ድርሻ የምትወስደው ኦልሞስት ከተጋባን አሁን 17 ዓመታችን ነው። የመጀመሪያ ልጃችን 16 ዓመቱ ነው። ጤናማ እና መንፈሳዊ ህይወት እንድንኖርና አንተ እንድታምን ሆነ ከተገኘ እኔ ራሴን አምናለሁ። እንደገና ደግሞ አንዳንድ ጊዜ ዝም ብሎ ጥርጣሬ ያልሆኑ ነገሮች ምናምን እንኳን እንዳይሰማት እንዳይሰማኝ አድርጋ በነፃነት ስራዎችን እንድሰራ ያደረገችን ባለቤቴን በጣም አመሰግናለሁ። ያው ልጆቼ ያው ሁሉ ነገር የምትለፋው አንድ የሆነ ነገር መልካም የሆነ ነገር ለልጅ ጥለ ለማለፍ ነው እና ያን ስሜት ያው ትልቆቹ አንደርስታንድ ያደርጉኛል። በጣም ትንንሾቹ ግን ያው ብዙ ጊዜ ቻሌንጂንግ ነው። በጣም ብዙ ቻሌንጂንግ ነው። በስልክ በመምስ አገኛቸው ገበውጣውና አይፈልጉትም። ያ ለእኔ ትልቁ ቻሌንጅ ያ ነው ብዬ ነው። ከውጪ ነው በጣም ትልቁ ቻሌንጅ እሱ። በቃ ከስራው ካለው ነገር በጠቅላላ በጠቅላላ፣ በተለይ እነዚህ ሁለቱ ሰባት እና ሶስት አመት አራት አመት የሆኑ ልጆች የነሱ ከባድ ነው። እሱ ነው። አንዳንድ ጊዜ መስዋዕትነት ከፍለ ገባ ወጣ የምትለው ከዛም አንጻር ሲያቁት ይረዳል። የዕድሜ ጉዳይ ሊሆን ይችላል። ችግር የለውም ጨረስኩ። በእኔ በኩል ለነበረ ቆይታ ከልብ አመሰግናለሁ። ምታመሰግነው ወይ ደግሞ ተስታልፎ ካለ የውሴ፣ ስለጋበዝከኝ በጣም አመሰግናለሁ። በቅርቡ የቢ ላይሰንስ ያው የፋስትራክ ስልጠና ወስደናል። ያው ያንን ለማምጣት የከፍተኛ መስዋዕትነት የከፈሉ ሰዎች የፌዴሬሽን አመራሮች ኢሳያስ ጅራን ጀምሮ በተለይ የፌዴሬሽን አመራሮች፣ የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር ይህን ስልጠና እንዲመጣ ያደረጉት፣ በአጠቃላይ ያስተማሩን ኢንስትራክተሮች በጣም ከፍተኛ አክብሮት አለኝ። በተለይ ኤሊት ኢንስትራክተር አብርሃም መብራቱ በጣም በጣም ነው የምነግርህ። ራሱን ያበቃና በዚህ ደረጃ አገር እንዲህ አይነት ብቃት ያለው ባለሙያ በመኖሩ እኔ ከልቤ በጣም እኮራለሁ። ከዚህ በላይ ለሀገሩ ይሰራል ብዬ አስባለሁ። እንግዲህ ከአልጣኝ ድ ጅጋ የነበረ ቆይታ ይህን ይመስላል። አብራችሁ ስለነበራችሁ አሁንም ድጋሚ አመሰግናለሁ።